አብረን የመጣ ነው። ምን አንድ ሰው ቢያውቅ ምናምን ብለህ ታስፈራራኛለህ። ያለግ ምን ማታ አብሬሽ አልተኛም ሂጂ አትለኝም ነበር እንዴ? ጠዋት ተነስተ እንደዚህ ባህሪ ከሚቀያየር ወዴ ነው የምትሄደው? እንደዛ ነው እንጂ ታዲያ። ነገ ደግሞ አብርሃም በጌታ በኢየሱስ እኔ አሁን ከዚህ እንግዲህ በእግዚአብሔር ጋር ሰሳይን ወደ ፖዲሽን እያሻሸሽ እንደምትመጪ እርግጠኛ ነን። ጠብቁ። እንግዲህ ከዚህ በላይ ምን አለ። ሰላም፣ ሰላም፣ እንደና የተከበራችሁ የቻናሌ የተከታዮች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። የምወዳችሁና የማከብራችሁ ውድ የቻናሌ ተከታዮች እንዴት ናችሁ? ዛሬ ደግሞ ይኸውላችሁ በአዲስ ነገር ተከስተናል። ወይዘሮ ሄርሜላ እንግዲህ እንደምታዩት ካብሽ ጋር ደቅ ብላ ተኝታለኝ! እኛም ይሄን ነበር ስንጠብቅ የነበረው። በጉጉት ሲጠበቅ የነበረ ነገር ዛሬ ብራምባር ተሰበረ። ብራምባር ምንድነው? ብራምባር ሰበረልሆ ብራምባር ሰበረልሆ ብራምባር ሰበረልሆ አብረሽ ሰበረልሽ ብራምባር ሰበረልሽ አትሉም። ኮሜንት ላይ ግን እኮ ብዙዎቹ እያሉ ነው መቼ ነው ብራምባሩ የተሰበረው መቼ ሰበርከው ሲሉ ነበረ። ወይ አይ አብረሽ ጀግናን አይገድ ይሄ ነው። አንተ ጀግና ነህ። እናንተ ግን ኮሜንትን ገብታችሁ አንብቡ። ማርያምን እንዴት እንደሚያዝና እና ገብታችሁ አንብቡ። አይ ፍራንክ አላለችም። እንግዲህ ዛሬ እንደምትመለከቱትኝ ሄርሜላ ሜላ ለአብርሽ ፕራንክ ልታደርግ መጥታለይ ማለት ነው። ፕራንኳም እንግዲህ ፕራንክም ይሁን ምንም ይሁን ለእኛ ፍራንክ ነው። እና አይታችሁ ከሆነ እንግዲህ ሄርሜላን አብርሽ እተኛበት ሂዳ ከጎኑ ተኝታው፣ ግን አይታ ሰምታችኋል። የሆነ ፓርት ላይ ማለት ነው ምን እንዳለ ታውቃላችሁ? ማንም ማንንም እንዳይሰማ እና ከተመጡ እንዴት እንዳዝናናኝ እቺ ቃላት ማለት ነው እንዴት እንደሳቅኩኝ ብትጠይቁኝ ማለት ነው እንዲህ አለ። የተፈጠረ ተፈጥሮ ማንም እንዳይሰማው ሲል ማለት ነው። በጣም ነው ሳኩትኝና፣ አረ መቼ አቦ ማንም አልሰማም፣ ካሜራ ማንም የለም፣ እኛም የለንም፣ የሰማም የለም፣ ያየም የለም፣ አልሰማም። ሄድበትም ላንተ ማንም እንዳይሰማ አለ። ከዛ እርግዝናው ሲመጣ መቼስ ወደኛ መምጣታችሁ ማልቀሳችሁ አይቀርም ብለን፣ ስለዚህ እኛ እኮ ሁሉንም ነገር ቀድመን አቀነዋ። እንዲያው መቼም ፈትፍታችሁ አጉርሱኝ አንልም፣ ፈትፍታችሁ አጉርሱን አንልም። ሁሉን ነገር ቀደም ብለን ነቅተናል እና አዝናና። አይ ማንም አልሰማም፣ እኛ ባልሰማን ያለፍ ነው። አላየንም፣ ምንም አልሰማንም፣ ሩታም አላየችም። ይሄን ነገር ልታየውም አትችልም። ቪዲዮውን ይሄ ነበር ቀርቶ የነበረው። ይሄንም እኛ አላየንም፣ አላየንም፣ ማንም አላየንም። አይተናን እንዳትሉ ነግራችኋለሁ አላየነም ማንም መስማት የለበትም አልሰማንም እኛ እኛ አልሰማንም ወገኔ እና ዛሬ ሄርሜላ አብርሽን ፕራንክ ላደርገው ብላ ፕራንክ አድርገዋለኝ ፕራንክ አድርጋናለኝ ፕራንክ ለእኛ ለኛ ማለት ነው ለኛ ፕራንክ አድርጋናል። ለነሱ ምንድነው ፕራንክ የምታደርገው? እርስ ለሱ ምንድነው ፕራንክ የምታደርገው? ለኛ ነው ፕራንክ ያረጋየነው። እኛ እዚህ ውስጥ አልገባንም ነበር። እኛ ዳር ዳሩን ነበር እስከ ዛሬ የምናወራው፣ ከዳር ከዳር ያለው እንደ ነበር የምናወራው። ዛሬ ደግሞ በቃ ካላያችሁ ብለው ካሜራ ደቅ አድርገው እንደ ካሜራ ደቅ ነው፣ ይሄን ነገር ማወቅ አለባቸው ብለው ለኛ ስላሰቡ እናመሰግናለን። እኛ አላየንም፣ አሁንም አላየንም። ገና በደንብ የሚቀሩት ነገሮች አሉ። እነሱንም ማየት አለብን። ካላያችሁ ተብለን አይተናል። እንግዲህ ምንም ማድረግ አይቻልም። አብርሽ ፈጣሪ ለምን ደግሞ ስለ ስለነሱ ሳወራ እንቅልፌ ይመጣል። ስማሙ ለምን ተስቀድ? ስለሚያስጠላ ነው እንዴ? ወይ ጉድ። እና ዛሬ ሄርሜላ አብርሽን ፕራንክ ላደርገው ብላ ካሜራዋን እንደቀርጋ ከጎኑ ሁዳተኝታ ነበር። በቃ ሲነቃር ያለ ለምን ማነሽ? ምንድነሽ? ከየት መጣሽ? ከየት እንደመጣኝ አንተን ጠይቀ። አብራችሁ አይደል እንዴ ያላችሁት? እንዲያውሩታ አንዳንዴ እኮ ማለት ነው፣ መጥፎ ማለት ለሚዲያ የማይመጥን ቪዲዮ ከሆነ እኮ እናንተው እጅ ጋር ነው ያለው። መጀመሪያ ቪዲዮችሁ ምን እንደሆነ አይታችሁ ይሄ ነገር ለሰው ይጠቅማን ወይ ሰውን ይጎዳን ወይ፣ ቪዲዮ ልትቀርጸው ትችላለች ችግር የለውም። ግን ሩታ ያለችበትን ሁኔታ አስባችሁ ቢያንስ እስከምትወልድ ብትጠብቁ ቪዲዮ ቢቀመጥ ሲቀጥል፣ ደግሞ እሷን እንደሚጎዳ ስለምታቃብርች ራሱ ይህን ነገር እንዲለቀቅ ባትፈቅድ ጥሩ ነበር ግን ማንም እንዳይሰማ እንዳልከው ቢያንስ እስኳስ እስከምትወልድ ድረስ እንትኗን ብትጠብቁላት። እውነት ለመናገር አንዳንድ ነገር ለኛ ምንም የማይመስልን ነገር ለሌላ ሰው ደግሞ ትልቅ እንትን እየተባለ ነው። መጥፎ ነገር እየጣላችሁበት ነው። አይምሮውን የሚሰብር ማንነቱን የሚያሳጣው በጣም የሚያስጠላው ነገር ነው የምታደርጉት፣ ማለት ነው። ጥሩ አይደለም። እንዲያው ለሰው ባይሆን ፈጣሪያችሁን መፍራት አለባችሁ። ማርያምን በዚህ ሁኔታ ሆና ሩታ እናንተ እንደዚህ ያልሆነ ቪዲዮ ቪዲዮ እጃችሁ ጋር ስላለ ያለ መለቀቅ ትችላላችሁ። ሁሉም ነገር ጊዜና ሰዓት አለው እና የእውነት አብራችሁ በምታያችሁ ወቅት እንኳን ምን ያህል እንደምትጎዳ ሁላችሁም ታውቃላችሁ። ደግሞ በድጋሜ ደግሞ አሁን ይሄን ነገር እንደዚህ አይነት ነገር ስታይ እኔ አላውቅም፣ ብቻ ፈጣሪ ያላት አንዳንዴ አንዴ ታሳዝነኛ ለይሩታና ምክንያቱም ያለይበት ሁኔታ ማለት ነው እና እናንተ ምናችሁም አያምርም። ሲጀመር የምታደርጉት ነገር የምሰሩት ስራ ለሚዲያ የሚመጥ ነው የማይመጥ ነው ነገር በቃ። እንዴ ወንድ ልጅ እንደዚህ ተኝቶ ሴት ልጅ ላው ላይ ሂዳ እንዴ ምን አይነት እንዴት ነው የምታስመስሉት እራሱ እንዴት ነው ማስመሰሉስ ይመጣላችሁ ይህን ክትፎና ጠጅ ቢ እንትን እየደፋ ነው እንዴ አንቺ ከጎኑ ተኝተሽ ዝም የሚልሽ እቀፈኝ እያዘኝ እያልሽ ትንሽ የሚያስጠላውን ነገር አታውቁም እንዴ አንቺ ሄርሜላ ለማርያም ሴት ልጅ ነሽ ቢያንስ ራሱ በሴት ልጅ አምላክ አታሰድቢ እንደላው ላይ ተሰቀልሽበት ልጁ እሺ ካሜራው ከተዘጋ በኋላ ወይ ካሜራው ከተዘጋ በኋላ ወይ ከሳይዝ እንደ አስባችሁታል ሆን ብላችሁ የምታደርጉት ነገር አሁን የቪዲዮ ብዙ ህፃኖች ሁሉም ሰው አሁን ስልክ ይዞ ነው ያለው ትንሹ ትልቁ፣ ማን እንደሚጠቀመው ማን እንደሚጠቀመው ራሱ አናቅም ስልካችንን ማለት ነው። እና የእናንተን ቪዲዮ ባዩ ቁጥር እነሱ ደግሞ እዛው የእናንተን አይተው ብርድ ልብስ እናንተን ይዘው አንዷን ይዘው ልጅ እንደዛ ነው ያየው ነው እና ለህፃን ራሱ ምንድን ምን አይነት ትምህርት ነው የምታስተምሩት? ጭራሽ ደግሞ አሁን አልጋ ላይ ሆናችሁ መጣችሁልን። ነገ ደግሞ አሳዩ አሳዩን አላችሁ እናንተ እኮ ይሄም ትምህርት ነው ብላችሁ ልታሳዩ ትችላላችሁ። አሳዩን እኛ ማናያለን፣ ፈርዶብን አንዳንዴ አሳዩን እናየዋለን። እና የእውነት አንዳንዴ ምን ቪዲዮ ፖስት የምናደርጋቸውን ነገሮች አይተን ደጋግመን የሆናን አይሆንም ማን ነው የሚያየው ብለን አብርሽ ነገር ልጅ ሲመጣ ልጅ ይሄን ቪዲዮ ያየዋል ከሌላ እናት ጋር ስትጃጃል እናቴ እቺኛ ይቶናት እያለ ብዙ ነገር አለውና ከባድ ነው። እና ለማንኛውም በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። እናንተም ደግሞ የቀረውን ይዛችሁልን ያኛውን ማለት ነው የዛኔ